አሁን ደግሞ ወደ አዊ ዞን እንወስዳቸዋለን። ተመልካቾች ቀደም ሲል መግቢያችን ላይ እንደተናገርን ነው፣ ዛሬ በአማራ ክልል በተለይ እንደኚህ የአደባባይ የሃይማኖት በዓላት በከተማም በገጠርም በደመቀ ሁኔታ ነው የሚከበሩት። የዘንድሮውን የከተራ በዓል ሃይማኖታዊ ስርዓቱን በጠበቀ መልኩ እያከበሩ ያሉት ደግሞ በአዊ ብሔረሰብ አስተዳደር እንጅባራ ከተማ ነው። የበዓሉ አስተባባሪ ወጣቶች በዚህ ጉዳይ ላይ ተናግረዋል። አዎ ተጨማሪ መረጃ ሊያደርሰን ዘጋቢያችን ሳሙኤል አማረ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ሳሙኤል፣ እንደምናመሸ እንደምናመሻችኋል። እግዚአብሔር ይመስገን ደህና ነን። የከተራ በዓል አከባበር በእንጅባራ ከተማ ምንድን ነው የሚመስለው? አመሰግናለሁ። እንግዲህ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሶን ዞ ወርዶ በዮሐንስ እጅ መጠመቁን አብነት በማድረግ እንግዲህ በክርስትና እምነት ተከታዮች ዘንድ በየአመቱ በድምቀት የሚከበረው የጥምቀቱ ዋዜማ የከተራ በዓል እንግዲህ በእንጅባራ ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሮ ውሏል። እንግዲህ በከተማዋ ከሁሉም አድባራትና ቤተ ክርስቲያናት የሚገኙ ታቦታት በሃይማኖት አባቶች በሰንበት ትምህርት ቤት መዘምራንና በምመናን ዝማሬና እልልታ አጅበው በእንጅባራ ሁለገብ ስታዲያም አካባቢ በተዘጋጀላቸው የጥምቀተ ባህር ወይም የታቦታት ማደሪያ ላይ ከተመዋል ማለት ነው። በአሁኑ ሰዓት እንግዲህ እንግዲህ የጥምቀት በዓል በተባበሩት መንግስታት የሳይንስና የትምህርት እንዲሁም የባህል ማገል የተመዘገበ የዓለም ቅርስ ነው ማለት ነው። ይህ ባህል እንግዲህ ባህላዊ ስነ ስርዓቱን ጠብቆ ለቀጣይ ትውልድ እንዲተላለፍ በማድረግ ረገድ የሃይማኖት አባቶች ትልቁን ድርሻ ወስደው እየሰሩ እንደሆነም እንግዲህ በበዓሉ ላይ ሲገለጽ ቆይቷል። በተለይ ወጣቶች በዓሉ ሃይማኖታዊ ስነስርዓትን ጠብቆ እንዲከበር በማድረግ ረገድ ከበዓሉ የሚከበርባቸውን አካባቢዎች ቦታዎች በማጽዳት ታቦታቱ የሚያልፉባቸውን መንገዶች በምንጣፍ በማንጠፍና ጨፌ በመነስነስ እንዲሁም ሌሎችንም ስነስርዓቶች በማካሄድ የጸጥታ ስርዓትን በማስከበር ከጸጥታ ኃይሎች ጎን በመቆም ትልቅ ኃላፊነት እየተወጡ ነው የሚገኙት። እነዚህ ወጣቶች እንግዲህ በተለያዩ ሃይማኖታዊ ማህበራት ውስጥ የተደራጁ ወጣቶች ናቸው። እንግዲህ ከቅርብ ጊዜ ወዲህ እንደዚህ አይነት በዓላት፣ ህዝባዊ በዓላት በድምቀት እንዲከበሩ ትልቅ ኃላፊነት ወስደው እየሰሩ ያሉ፣ በቀጣይም ተጠናክሮ መቀጠል ያለበት አርአያነት ያለው ተግባር ሆኖ ተመልክቼዋለሁ ማለት ነው። እኔ እንግዲህ የጥምቀት በዓል በብዛት ከሚነሳባቸው ነገሮች አንዱ የአለባበስ መስርዓት ነው። እንግዲህ በዛሬው ዕለት እንግዲህ በተረትም ይባላል በአባባል ለጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባለው እና ሁሉም ከህፃን እስከ አዋቂ ኢትዮጵያዊ የሆነ የባህል አልባሳትን በመልበስ ታቦታትን በማጀብ ባህሉን በድምቀት እያከበሩ ነው የሚገኙት። እንግዲህ ውስጥ የሚከበር አንድ ታላቅ እውነት አለ እዚህ እንጅባራ አካባቢ የአገው ፈረሰኞች ባህል ያንንም ታሳቢ ያደረገ የጃኖ ፌስቲቫል ማለት ይቻላል። እንግዲህ በዛሬው ዕለት የተመለከትነው ነገር አለ። ሁሉም ከህፃን እስከ አዋቂ ድረስ የባህል አልባሳትን በተለይም ጃኖ በመልበስ ታቦታትን ሲያጅቡ በሆታ በባህላትን ሲያከብሩ ነው እንግዲህ የተመለከትነው የዛሬው የከተራ በዓልም ጸጥታ ስጋት የ ጸጥታ ኃይሎች ወጣቶች ከጸጥታ ኃይሎች ጋር ተደራጅተው ባደረጉት እንቅስቃሴ በሰላም ተጠናቆ ታቦታቱ ወደ ማደሪያቸው ወርዶ ምእመናኑ ወደ የቤታቸው በሰላም የተመለሱበት እውነት ነው የተመለከትኩት። ሀናና ተሾመ መልካም ሳሙኤል ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም በዓል ይሆንልህ።